ሰራተኛው አደይ ድራማ ክፍል ሰላሳ አምስት ተለቀቀ። ወደ ዩቱብ ተከታታዮች ላይክ፣ ሰብስክራይብ ያደርጋቸው አበረታቱኝ፣ እንደሚከተለው አቀርባለሁን። ለምለም አደይ፣ እባክሽ ሞኛቱን። ፍቅር እኮ አንቺ እንድታገተት እያስመሰለች ይሆናል እስካሁን ድረስ መንቃት አለብሽ። አንቺ እንዳሳገሻት አድርጋ አንቺ ጋር ችግር ለመፍጠር አስባለሁ አንቺ ለማንኛውም ከእሷ ላይ ላለሽ ጥያቄ መልስ ማዘገታለሁ። ኧረ ተይ ለምለም፣ እሷ ገና ሳትገኝ ሌላ ነገር ታደርጋለች ማለት አይከብድም። አያደይ፣ እኔ አክስቴ ቤት እንደነበርኩ ልጆቿ ምን እንደሚያደርጉኝ እንዴት እንደሚያደርጉኝ ብታውቂ ኑሮ ትረጅ ነበር። ምን ላደርግ ታዳለም ነው። ለሚነሱብሽ ጥያቄዎች መልስ ማድረግ አለብኝ። እሷ ምንም ብትልሽ ከእሷ በላይ ብልጥ መሆን አለብሽ። እንዳደነግጭ እኔ መቻ አሳሰበኝ። እሷ ብቻ በሰላም ትመለስ። ባርኮት እንዴት እንዴት ተጨነቀ። ይህን ያክል ስትቆይ የፍቅርን ፀባይ አልተረዳሽ ማለት ነው። ፍቅር እኮ ሰውን በማጣላት የምትደሰት ሰው ናት። አንቺም በዚህ ጸባሽ ከቀጠልሽ የፍቅር አሻንጉሊት ሆነሽ ነው ምትቀር። እባክሽ አደይ አትጃጃይ፣ ንቂ ይኸውልህ ባርኮት እባክህ ተረጋጋደ ያ ዳይመንት የሚባለው ልጅ ቤቱን ታውቀዋለህ? አይ አላውቀውም። ምን ነው እሱ ይሆናል ብለ አስብ። የሆነ ምናልባት አልባት አዳይ ምታውቀው ይመስለኛል። ከዛ ሊዱም ሀይ እንዴ ናቸው እያለች መጠ ከፍቅር ጋር አልነበራቸው ባርኮቲ፣ እባክህ አትጨነቅ። ዝም በላ ስሰለች ትመጣለች እንዴ ሽርሽር ጉዞ መሰለች እንደደችው ሌዱ ታግታ እኮ ነው ወይኔ ባርኪ ማነው ነው ደግሞ ታግታ ነው ያለሽ ራሷ ትሆናለች ከዛ ከዳይመንድ ጋር ራሷን በራሷ ተባብላ ራሷን ያሳገትሽ ግን እንደዚህ ምልት እንዴት ቻልሽ እኔ ምንም አልሰማሁም። ይችቀሽም ይሆን ብላ ነው በሩን ላይ ቴሌዘግ ተሄደች። ሊዱ በቃ ሽሽ፣ ዝም በይ ፍቅር። መታገት ላይ እጅሽ አለበት ንገሪ። እኔ እጅ የለበትም። ፍቅርም አለቀሰች። ወጉ ደርሷት እንዴ? አንቺም ባለሽ እንደ ሰዎቹ ደመቀ። እንዴ፣ አንተ ማትረባ ከዚህ ቦታ አስወጣኝ እንዴ። ትበያለሽ እንደ ይህን ቢ፣ ይሄ ቀሽምነትሽ እኮ ነው የሚያስደነግጠኝ። ትበያለሽ ወይስ አትበይ? እኔ አንተ ሊቀቃሚ አልበላም። እባክህ ከዚህ አስወጣኝ። አራበሽም ማለት ነው። እሺ እኔ እበላለሁ። ላጉርስሽ፣ ጉረሽ። ያዥ ያዥ። እኔ አልበላም። ያዥ። ቢ ቢ፣ ብትበይ ይሻልሻል። ፍቅርም ጉርሻዋን ተቀበለች። የአራበው ሰው ብዙ ያደርጋላይ ፍቅር ስንት ነገር እንዳላደረገች አጓርሻለሁ ቢዝም ብለሽ አንቺ እይው ልሽ ትፊውና ፊትሽን ኩላ ነው ምዘረግፍልሽ ብያት ዋጣ ወጣ አድርጊያት። ስሚያደይ እኔ ኢላም በጣም ነበር የምወደው፣ እሱ ግን አይወደኝም ነበር። ስማ ስሚያደይ እሷ ነኝ ነገር የግቢ ተማሪ እሷን ነበር የሚወዱት እኔ ላይ ደርሽ ከላይ ስመለስ ከሶስት ጎረምሳ ጋር ነበር የማገኘው። ለምለም ግን ምንም ሳላደርግ በዚህ በማላውቀው ነገር ሶስት ሳምንት አኮርፈኛለሁ። አንቺ ዝም ብለሽ ነው እንጂ ታዲያ እኔ ለማናደር ብለሽ ከሶስት ሰው ጋር እንደዚህ የምትሯሯጭ ከማንም አንድ ጋር። አደይ ፍቅራችሁ ያስነ ያስቀናል በጣም ደስ ትላላችሁ። በጣም እናመሰግናለን አደይ። አንቺ ግን አንቺስ ምን የልጅነት ፍቅረኛ የለሽም ማለት ያልነበረሽም? እስኪ ስላቸው ንገሪኝ፣ የእኛም ብቻማ ሰምቶ ዝም የለም አጫቸኝ። እኔ እንኳን በልጅነት የነበረኝ የታጫወት አባት የሊድረኝ ስስማማ እኔ ማግባት ስለማልፈልግ ጠፍቼ ወደዚህ መጣሁ። አንድ ቀን ትዳር ባል ይኖረኛል ብዬ አስቤ አላውቅም። ከዛ ይልቅ የእናቴን የእኔን የእህቴን እንዴት ሰርቼ እቀይራለሁ ብዬ ነበረ እንጂ የማስበው ባሌ ምን አይነት ሰው ይሆን ምን ይሆን ብዬ አስቤ አላውቅም። ለምለም፣ የሚገርም ነው ፈጣሪ ሀሳብሽን ኩሎ ያሳካልሽ። አደይ፣ አሚን። ባርኮት ምን አይነት ሰው ነው ላንቺ? ለምለም፣ ባርኮት በጣም ጥሩ ሰው ነው። ወንድም እንደሌለኝ አይቶ ጥሩ ወንድሜ ነው። ባርኮት ማለት በጣም ቅን፣ ለሰው አሳቢ። ደብና ባርኮት ባይኖሩ እዛ ቤት አልቀመጥም ነው ፍቅር በጣም አስቸጋሪ ልጅ ናት፣ ኤላ። እስካሁን ታግዘሽ መቆየትሽ እራሱ ጀግንነትሽን ሳላደንቅ አላልኩም። በርቺ አይደል። አሁን እኔ እዚህ ቆየሁ አሁን እኔ እዚህ ብዙ ቆየሁ። አንዳንድ ነገር ለባርኮች እና ለደብ ስለሚሰራላቸው ፍቅርም ስለሌለች እኔ ወደ ቤት ቆ አደይ፣ ይሄን ላነሳሳ እና አብረን እንሄዳለን። እሺ ኤዱ ትዘፍናለች። ወንድሟ መጣና ሰማውን ቀምቶ ቆይ ግን አንቺ ለፍቅር ባታስቢ፣ ለባርኮት አታስቢ። ፍቅር ጠፍታ እያለች እንደዚህ ተጨንቆ እያለች አንቺ ትዘፍና ያለሽ ቆይ፣ ምንድን ነው የሚያሳፍረው? እሷ እኮ አውቃን የጠፋች ያቺ ሸረኛ እኮ ናት። ፍቅርን አታቋተን እልቅስ በፍቅር መታዘዝ መጥፋት ላይ እጅሽ ካለበት ንገረኝ። ግ ግን ለምንድን ነው የምታዝንላት? ፍቅር ግን አንድ ቀን ለሰው ስታዘና አይተሻፍ? አይተሃ ታውቃለህ? ያችን መሰሪ እኮ ናት። እኔ በእጄ ቢኖርበት ደግሞ ነግር ነበረ። ለምንድን ነው የምደብቅህ? እኔ ፍቅር አይደለሁም ሊዱ። ዝም ብትይ ይሻልሻል። ይሄ እኮ ያንቺ ጸባይ አይደለም። ደርሰሽ ፍቅር ለመምሰል አትሞክሪ። ክፉ ያደረጉብሽን ሰዎች በጥሩ መመለስ አለብሽ። እሷ ማን ናት? እኔ ግን ለሷ ክፉ አላደረኩም? ክፋቷን ነው እየነገርኩ ያለው። ይዘህ የት ወጣ? ከሆነ ውጣ። ሌዱ የፍቅር መታገት ላይ ይቻለብኝ። ኦ ደግ ግን ከምር ነው እየጠየቀኝ ያለው። አይገባህም እንዴ እኔ እሷን ደግሞ ማሳገት ምን ብዬ ነው። ፍቅርታ ራሷን በራሷን ያሳገተችው። ስነግራችሁ አይገባችሁም። የእሷን ክፋት እናንተ አታውቁም። የጠረጠርሽው ነገር ካለ ንገሪ። ለምንድን ነው እንዲህ ልትይ የቻልሽው? ቅድምም እንደዚህ ያልሽ፣ አሁንም እንደዚህ ትያለሽ። እኔ ማውቀው እንደዚህ ነው። አመናችሁ አመናችሁ፣ ካላመናችሁ አላመናችሁም። ሂዱ ሂዱና እዛው ፈልጓት። ካገኛችኋ ካገኛችኋ በኋላ ስታገኛ ታገኝ ትሰሚኛለሽ። ሊዱ የቤት የእሷ እንጂ የአንቺ አይደለም። እሺ እኔ በቃ እሺ ከሷ ጋር መኖር አልፈልግም። ውጣለኝ አንተ፣ ሂድና ለሷና ላይ አሽቃበጥ። እኔ ማንንም አልፈልግም። ሲነግሯቸው አሰሙ። እናንተ ባርኮች አደይ እና ለምለም ወደ ባርኮት ቤት ሄዱ። ባርኮት ዳራጁ ላይ ቁጭ ብሏል። ባርኮት ስለ ፍቅር ምን አዲስ አለ? አደይ መጣሽ እንዴት? ምንም የለም ምንም የለም የአገታት ልጅ ዳይመንድ ነው ስላሉ የዳይመንድን ቤት ታውቂዋለሽ ብዬ ያንን የዳይመንድን ቤት እንድነግር ይፈልግ ነበር። እሱ መሆኑ እንዲታወቅ እንደዛ አይደለም ግን ለፖሊስ ካመለከትኩኝ ፍቅርን ይጎዷታል እና እኛ መንፈታው ስለሆነ ልጁ እንዲይዘው ፈልጌ ነው። አደይ የምታውቂው ነገር አለሽ? ደብ አደይ፣ ለምለም እንዴት ናችሁ? እንዴት መጣችሁ? እኔና አደይ ወደ ውጭ እንወጣለን፣ ቤት ጠብቁ። ለምን እኔ መምጣት አለብኝ? የንጉስን ቤት አውቀዋለሁ፣ አወስዳለሁ። ና እንሂድ። ስለ ፍቅር ደግሞ ምን ጠይቀዋለሁ? ምንም አልነገረኝም? ዳይመንድ ከፍቅር ጋር ቁጫለ እንዳትጠገኝ ዘወር በል ሊሊ። ዳይመንድ ዘወር በል አየሽ። አንቺ ተንኮለኛ ሴት ስለሆንሽ የሰው ሕመም አይገባሽም። አየሽ፣ ውስጤ ትልቅ ሕመም አለ። አደይን እኩል ጎዳ አልፈለግኩም፣ ግን ለገንዘብ ብዬ ሸጥኳት። አደይን ከዳኋት። አደይን ለገንዘብ ብዬ ከዳኋት። ፍቅርም እየሸሸሽ ነው። ይጎዳኛል ብላ ፈርታ ማረባ ሰው ዳይመንድ በጣም እየተናደደ ነው። ለምን አትይኝም? እኔ እንዳንቺ ክፉ ሰው አይደለሁ፣ አልነበርኩም። ግን ማጣት፣ ድህነት ክፉ ሰው አረገኝ። እናትና አባቴ ጓጅልን ያጣሁት ያደይ አባት እንደ ልጁ አድርጎ ነው ያሳደገኝ። ይንከባከበኝ ነበር፣ ይጠብቀኝ ነበር። ለምን አትይኝም? አስምኝም ፍቅር አላውቅም። ለምንድን ነው ወሬኛ ወሬኛ ምናገባሽ! ውስጤ ብዙ ነገር ነው ያለው። አባትሽ ክፉ ነው ብትባይ አንቺ ታምኔ ነበር። ለዛ ነው የምጠጣው፣ ለዛ ነው የምደባደው፣ ለዛ ነው የምዋጋው። ልክ ስጠጣ፣ ስዋጋ፣ ስጮ ሁሉንም ነገር እረሳዋለሁ። አሁን ግን አንቺን ለእኔ ዘብ ለቆመችው ባደ ይመጠሽበ እራሱ ወደህና ፈቅድ ባደረግከው ነገር ለምን ትጾታለን? እኔ እጅን ጎትቻ አዳይን እንደዚህ አደርጋት አላልኳት። ወደ እኮ ነው ያደረግከው። አትልፈስፈስ። ማን አባሽ ነው የሚልፈሶ? አንቺ የሚዳቁ አንቺን ገድዬሽ እዚህ እጠፋለሁ። ማንም ሰው አይዘኝም። አንተ ቆሻሻ ልቀቀኝ፣ አንገቴ! ልቀቀኝ፣ አንገቴ! ልቀቀኝ! ክብር የሚባል ነገር የለሽ ነው። አንቺ ወዳቂ እዚው ገድዬሽ ነው የምጠፋው። አዳይን ለምን አባሽ ነው የምታሰቀያት? ምን አባሽ ፈልቀሽ ነው ከአዳይ? ዳይመንድ፣ ልቀቀኝ ታው የሚጸጸት ነገር አታዱ። ልቀቀኝ! ልቀቀኝ! ዳይመንድ ልቀቀኝ! አደይ ከንጉስ ቤት ሄደች፣ በሩን አንኳኳች። ማን ነው? ንጉስ አደይ ነኝ ክፈትልኝ። ፈጣሪ ሆይ አደይን ድምፅ ነው የሰማሁት። አደይ እዚህ ድረስ መጣች። መጣው መጣው። ጠብቂ። ንጉስን በሩን ከፈተው። በሩን ስከፍተው ባርኮቴ አንገቱን ንቅ አደረገው። ፍቅር የት ነው ያለችው? የት ነው ያለችው? እኔ የማውቀው ነገር አደይ ነግርሻለሁ አደል ቅድም፣ እኔ ስለ ፍቅር የማውቀው ነገር የለም። ባርኮትና ንጉስ ተናነቁ። አረ ባርኮት ተረጋጋ። አደይ እህቴን ከነዛ ጋር ከጓደኞች አምጣ እባክ። ምንም ማቀው ነገር የለም ልቀቀኝ፣ እባክ። እህቴን፣ እህቴን ከየትም ብለህ አምጣት። ታውቃለህ? አሁን ጓደኛ ጋር ትወስደኛለሁ ወይስ አትወስደኛል?

አንዱ ለቀን ከሌላ ጋር ደርሽና የቤት ሰራተኛ መሆን ሸርሹ አንቺ፣ የአንቺ ሰራተኛ አይደለሁም ከዚህ በኋላ አይደለም። ምን የምናገር ቀና ብለሽ እንድታይኝ እንኳን አደረኩ ይሁን። እን ስራ ብትይዥ ይሻል ይሻል። እኔም የሆነ ታይም ላይ እንዳንቺ ነበርኩ በእናቴና በአባቴ እቅፍ ውስጥ እንደነበር። አንቺም ሴት ነሽ፣ ነገ ምን እንደሚደርስብሽ የምታውቂው አታውቂም። ስለዚህ ንቀትሽን በልክ አይደለም ያለብልህ ዘምን ተምጭ ያለ በለዚያማ የ ፀጉር ሽን ነጫጭቼ ነው ከዚህ ቤት ማጠጣ ሽጅሊ ከዚህ ውጭ ውጪ ይሄላ ነው። አረለ የልብ ልብ የሰጠሽ አለቅሽ እንሽ አሳይሻለሁ። ሊዱ ወታ ሄደች። ምን አይነት ቀበጥ ናት? ለምለም በጣም ተናደደች። ዳይመንድ አንቺ ሴትዮ እባክሽ አትነፈርቀ አንገትሽን ቆርጬ ነው መጠልልኝ። ዳይመንድ እሺ፣ አትጠጋኝ። ይኸው ዝም አልኳት አይደል እንዴ ስሜ! አጅን ሲያሰቃየ ደስ የሚለኝ ይመስልሻል? እንዳይመስልሽ በጣም ነው የሚከፋ፣ በጣም ነው የሚከፋል። ዳይመንድ ወይ ሽንት ይመጣ፣ ፍቅር ይወይኔ ፍቅር ታደለም ናሽ ነው፣ ታደለም ናሽ ነው። የት እዚ? ይሄው ዳይመንድ የመረኝ ነው። በጣም ሽንት ይመጣኛ፣ ፍታኝና ልይድ ዳይመንድ ፈታ። እሺ እሺ፣ ሂጂ ሂጂ፣ በቃ ይኸው ፈታውሽ። ዳይመንድ አንገቷን ሄዶ ወደ ሽንት ቤቱ ጋር ስወጣ ፍቅር፣ ሽንት ቤቱ የት አለ? ደሞ ለሽንትሽ መሬት አነሰ? ሽ ያው እዚህ ጋር ሸኝ። አፍጥኝ ዞር በልኝ። እንታዳ እንዴ ነው ሙሽ ነው ቦታው። ግን ምንድነው የሚባለው? እሱን አንችን አይመለከትሽም። አሁን ጨርሽና ውጭ? ፍቅር ልታመጽ ያሰበች ትመስላለች። ዞር በል እያለች ፍቅር ከቀስቀስ እያለች እየተራመደች ነው። ፍቅርም አምልጣለች። ሀሎ አራፍ ጥሪው ባክስ ሽንት ለመሽናትም ምን ያክል ሰዓት ይወስዳል? አንቺ እንዴ ፍቅር እየሮጠች እያለች ዳይመን ከዋላዋ ተከትሏታል። ፍቅርም እየሮጠች ነው። ምን ደረጃ ላይ ትደርስ ሲሆን ወንድሟና አደይ ደግሞ እየሄዱ ነው እዛው ደርሰዋል። ሶስት ሆነው እየሄዱ ነው። ፍቅር የምታመልጥ ይመስላል። እስኪ እንግዲህ እንከታተለው። እነ ባርኮቴ ቤቱ ደረሱ። ዳይመንድ የለም። እርግጠኛ ነው። እዚህ ነው ቤቱ። ይሄ ነው ቤቱ። ይሄ ምንድን ነው? ይሄ ምንድን ነው? ፍቅር እዚህ ነበረ። ፍቅርን ና ያረጋቸዋል። ተናገር። ባለፈውም አደይን የሆነ ነገር ልታደርጓል ነበር። እንደዚህ አይነት ነገር ወንድነት መስሎ ከተሰማ ተሳስታልሽ። ተናገር። ደብ የምንቃርቆ ይዘዋል። የእኔ ትንሽ ቴት ነው ያለችው። ልቀቀውማ! ልቀቀውማ! የእኔ ትንሽ ቴት ነው ያለችው። ባርኮት። ወደ ዩቲዩብ ተከታታዮች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቀጣዩን ክላስ ደግሞ ይዘን እንመጣለን። ለዛሬው እዚህ ጋር ይበቃናል። ባይ ባይ